ምክንያቱም አለመናገር ሞክሯል ያው ብሩክን የት እንዳለ እንደማያቅና በአሁን ሰዓት ደግሞ ኤፍራታም እንደ መድብል አንዳንድ መረጃ ጋ እየተገናኘች እንድታቀብለውም እያደረገ ይገኛል ማለት ነው። ኤፍራታ ሁኔታዋ እንግዲህ ወደ ፎንቃ የገባች ነው የሚመስለው። ምንም ድራማ ቢሆንም ማለት ነው እና ጣብሰው በሚላት ነገር አንቺ እኮ ቆንጆ ነሽ፣ ልዩ ሴት ነሽ የኔ ጥቁር አዝሙድ፣ ወደፊት እኮ ልጆቼ እናትኛለሽ ምን ይታወቃል ብሏታል። ያው ከዚህ ቀደም አይታችኋለን ሞገስን፣ አንቺን ነው የማገባው ድንግል ከሆንሽ እያለ በጣም እንግዲህ ሲጫወትባት ከርሞ ነበረ ማለት ነው። ግን አሁን ላይ ማህሌት ለመድብል መናገር ያቀደችውና ያሰበችው ምንድን ነው? ምን ይመስላችኋል? ማለት ነው ቤቱን በስሜ አድርጉልኝ ነው ወይንስ፣ ከዚህ ቀደም ከሞገስ ጋር እንደማገጠችና እዚህ ጉድ ውስጥ እንድትገባ ያደረጋት ያስገደዳት በሞገስ ምክንያት መሆኑ መድብል ተሰማ። እውነቴን ነው ሞገስን መድብል ይቅርታ የሚያደርግለት አይመስለኝም። ማለት ነው ብቻ ምን እንደምታወራ ያው እሱም በቀጣዩ የምናይ ይሆናል ማለት ነው። ግን በሆን ነገር ተታስማማችሁ ነው ዝናን አሳልፌ የምሰጠው እያለ ትገኛለች። ሆኖም ግን መድብልም እኔ ከዝና የባስኮ ሴት አለኝ አታውቂኝም እንጂ ብሏታል። እስጋ ያለውን ሜዳው ላይ አፈር አይተሻል እሱን ማስማስ አድርጌ እቀብርሻለሁ እያላት ይገኛል። ማህሌት እንግዲህ በዝና ከምትሞት መቃብሯ ከሚጠፋና ቤተሰብ ከሚቀብራት መድብልና ሞገስ እዛው ቢገድሏትን ምርጫ ሰጥታቸዋለች ማለት ነው። ዝናን መቼም ቢሆን አታሸነፉትም ዝና ማለት የማይጨበጥ ጉም ነው እያለች ትገኛለች ማለት ነው። ማህሌት ስለ ዝና ሁሉንም ነገር አታውቅም። ሆኖም ግን አሁን ላይ ጋሌ ሙርሲሳ ምናምን የተባሉትን ዝና ለማህሌት አልነገራትም። ማህሌት እንግዲህ አንድና አንድ አላማዋ መድብ ሉላ ላይ እና ሞገስ ላይ ፎከስ እንድታረግ ሉላን በእጇ በእጁ እንዲያስገባ ሞገስን ደግሞ ያው በህይወት ከጠፋ ቤት እንደሚገዛላት ነው ቃል የተገባላት እንጂ ስለሱ ፕራይቬሲ ምንም የምታውቀው ነገር የለም ማለት ነው። ሆኖም ዝናም ብሏታል። ስለ እኔ አምስት ፐርሰንት ብትጠየቂ አታቂም እያላት ነው። አሁን ላይ ዝና ያስጨነቀው መሐሌት እዛ መሆኗን ተነገሩት። ግን እውነቴን ነው ነገሮች እንደተበላሹበትና የነገራትን በሙሉ ለነ መድብል አሳልባ ትሰጣለች፣ ትናገራለች ብሎ ስለሚያስብ ይሄን ፍራቻ አለባት። ይሄን ሁኔታ ደግሞ ዝና ካወቀ የመሐሌት ቤት የሚገዛላት ከንቱ ይሆናል። እሷን በህይወት አትኖርም። አሁን ላይ ፍራቻ አለ። ኤፍራታ እንግዲህ መሐሌት እና መድብ ቤት መሆኗን በፍጹም አታቅም ማለት ነው። አንድ ሁለት ቀን ተቆየ፣ ግን ወደ ፖሊስ ጣቢያ ሄደን እናስመዘግባለን እናሳውቃለን ብሏታል። በዚህ ጉዳይ ደግሞ አቶ ዝና ምንም ነገር ለፖሊስ ሄደሽ ትንፍሽ እንዳትይ፣ ይህን ቆሻሻ አስተሳሰብ ተጭንቅላትሽ አውጪ ነው ያላት ምንም ቆሻሻ አስተሳሰብ አይመስለኝም። እንግዲህ እሱ የሚሰራው ትልቅ ወንጀል ስለሆነ በዚህ ጉዳይ ያስጠይቀኛል ብሎ ስለፈራ ብቻ ነው። ሆኖም ግን ነገሮችን ሁሉ ከፊት ለፊት እያጋፈጠ ያለው ማህሌትን ነው ማለት ነው። ማህሌት እንኳን ጠፍታ እነ ብሩክ ቤት እንሂድ ሲባለችው ሰዓት ኤፍራታ መሄድን አልፈለገም፣ እዛ መታየትን አልፈለገም። ለምን? እሱ ነጻ እንዲወጣ ነው የሚፈልገው ማለት ነው። ማህሌት ግን አሁን ትልቅ ወጥመድ ውስጥ ገብታለች። ቀጣይ ምን ይመስላል?